ይሄ እንግዲህ ጥፍጥና ጠፍታለች ብሎ እየተጨነቀ ነው። እንደዛውም እንግዲህ ትላንትና የሆነ ወጠጤ ወጣቴ መጥቶ እንግዲህ ደግሞ ሌላ ወጠጤ ተጨምሮ እንግዲህ ሲያስቸግራቸው ነበርና እኔ በጣም የሚገርመኝ ነገር በሰው ሕይወት ላይ ጣልቃ ገብታችሁ የምትፈትፉት ሰዎች፣ ለማጣላት ለመለያየት የምትሞክሩ ሰዎች የምታገኙት ጥቅም ወይም ጥቅማ ጥቅም ነገር አለ። ይገርም ነው ያለኝ። የተዋደዱት እንደሱ እናቷ ፈቅዳ አንድ ላይ እየተቀመጡ ያሉት እሷና እሱ ሰዎች ምን አገባችሁ እንዴ? ሰው ህን በቃ ጥሩ ደረጃ ያሉ የሆነ ሰው የኔ ሰው ነው ብሎ ሲት እንደዚህ የምትልከሰከሰ እንደዚህ በቃ አደለ መቀመጫ ማቆማ የምታሳጡት ለምንድን ነው ምክንያቱም ድሮ የተነበራችሁ እናንተ እዚህ ፊት የተነበራችሁ እስካሁን የተነበራችሁ መቼም እናንተ ያላችሁ እስከ ዛሬ እጅ ልጅ እዚህ ደረጃ ያደረሳችሁት አንቺ ለሙሉ ላልደረስሽም ገና አስራ ስምንት አመትች ነው። በዚህ ጊዜ አስራ ስምንት አመት ሆኖ ሀያ አመት ሆነ አስር አመት ሆነ። ምክንያቱም በዚህ እድሜ በዚህ ጊዜ ማለት ነው ሰው ልጅ እናተ ወርስ ነው ተምሮ ሰዎቹ በምርቃት ብቻ ነው የሚወጣው። እሺ ስታስብ ስታስብ ጣን የምትወስዳቸው ልጅቷ የሆነ በቃ ጦንጦ የምትወስድ እጣን እሷ በራሷ የመወሰን የምችል የተማረች እየተማረች ያለች ልጅ ነች። ራሳን የምታገል ልጅ ነች። መ መቼም ሕፃን አይደለችም አይደለም። ስለዚህ ለምንድነ በሰው ህዩ ገብታቸው የምትፈተፍቱት? የራሳቸውን ህይወታ ስኖሩም ከሰው ህይወታ ላይ ወጣ ብላቸው እንዴት ለምን መጣ አሳረገና ምሉ ኢፊ አሁን ሬሊ ሁን ኛኛ ናክ ሁን ያ ነገር ይላል ግን እና እንዴት በቃ ቪዲዮን አይቶ ዳጊም ያም ወርቀ ያንደኛ ትላንትና እንግዲህ ቁም ስቅላቸውን እያሳየ ነው። ዛሬ እንግዲህ እንደዚያውም ጥፍትና ጣፍታለች ታግታ ቢሆንስ ብሎ እንግዲህ ኢፊ የተጨነቀ ነው ሚዲዮም ማህበራዊ ግራ ገባኝ እያለ ነበር እና በጣም አሳዘነኝ፣ ከምር ምክንያቱም ማስታወቂያው ገና ጠዋት የሆነበት የሆነ አስራ ሁለት ሰዓት ሆነ እያለ ነበር እና ያው አውቆ ይመስለኛል ዳጊ እና ያ ወጣቴ ትናንትና፣ እና የመጣው አብረው ያገቱት እንጂ መቼም እንደዚህ ዝም ብላ ልብላት፣ ወጣ ዝም ብላ ወጣ። ምክንያቱም ይሄ ነገር ፕራንክ ነው እውነት ነው ወይ ውሸት ነው የሚለውን ለማረጋገጥ ለማስመርመር ነው እንደዛ እያደረጉ ያሉት።